ሌላ ጡት ሲያሳድግ እኔ ከንፈር ጉጉት ጉጉት ካሚ ሉክ ሉክ

መት በመንገድ ምንድን ነው? ምንድን ነው ዋይፋይ ጎ ዳታ? አሁን ሞላሁ። እጅ ሞልቼ መጣሁ። በሉ ስጡኝ ዳታዬ አርባ ዶላር ነው። ሞልቼ መጣሁ። ስጡኝ፣ ስጡኝ። በነቃ መሳቅ የለም። ታፕታፕ ስጡኝ

አንቺ ያላ ውጡ ቆሻሻ እዚህ ፌክ አካውንት መጥተሽ ዲን ምናምን ብለሽ 120 ምናምን ብሎክ ነው። ብሎክ ማን አለው ሲጀመር? ምን አገባሽ አንቺ? ምን አገባችሁ ፌክ አካውንት አይከብዳችሁ? ምን ማለት ነው? ምግብ በላሽ? ቁርስ ቁርስ ነው። እንደናንተ ጋር ነው አሁን ላይክ ምሳ ሰዓት ነው። ኦኬ ስንት ሰዓት ነው? ጫወታ ማንቸስተር። ገና አንድ ሰዓት ከአስራ አምስት ደቂቃ አለው። ጀመራት ጀመራት ጀመራት። እኔ ላይብ ዘጋለሁ። ወጣለዋለች ላ ችግር የለም። ከደከመች ውጭ ችግር የለም። በኋላ ትገባለች። ውጭ ከዛ በኋላ ምሳ በልተሽ በልተሽ ምሳ። አሁን ስንት ሰዓት ነው አንቺ ጋር ምሳ?

ዛሬ የጫወታለንን ለዋንጫ እንጂ ምሽ ጫወታ ብቻ። ለዋንጫ ለዋንጫ፣ ማን አበባ ማን አበባ፣ ቶተናም እና ማንቸስተር ዩናይትድ አንበሳ የተበልቻለሁ ድለ ተተናህም አፈር ትበላለህ? አፈር ነው የምትበላው። አርሰናል ዋንጫ አልበሉም እና ማንቸስተር ዋንጫ መብላት የለበትም ብላችሁ ነው። ስንት ሰዓት ነው? አራት ሰዓት በኢትዮጵያ አራት ሰዓት ማታ በኢትዮጵያ አራት ሰዓት ማታ በዚያ በ ማንቼ ካልበላ ማለት ሽንት ቤት እኮ ነው የምገባው፣ ምሽንት ሻወር አደባባይ ላይ እዚህ ፓንታ አርጌ ሱሪ አውጥቼ ሻወር የምታጠበው ሰው ፊት